ሰውን ስለምታት ገስ ስትልክላት በወልካት ቤቱን ገልብጣ ወጣች። አንቺ እኮ የለኝም እኮ ትያለሽ፣ የለኝም እኮ ትያለሽ እኮ። አንቺ እኮ የለኝም ጠብቂኝ ትያለሽ እኮ፣ እሷ እኮ ብሎክ ታረጋታለች። በሁሉ ማቆት ማና ማን ስለሆነሽ ነው? ደግሞ አንቺም ሰው ነሽ። ጠዋት እኮ ያለ ልጅ ቀመም ሆነ ወረ ብሎ ሰርተሽባታል። አንቺ ዶንቆሮ ማለት ነው። አንቺም ሰው ነሽ። የእኔን ጠዋት ነው። እሷ ከቤት እኮ ነው የምትሰራው። ግን እኔ እሷ መሆኑን እራሱ ስሟ እኮ እንደዛ ነው። ግን ደግሞ እኔ ሌላ አካውንት መስሎኛል። አስር ሺህ ነው ያለው። የአሁኑ አስር ሺህ ነው፣ ደግሞ ሌላ ይሄ ደግሞ ምን ብር ይበደሩሽ እና ቴሌግራማቸው በደቡብ አፍሪካ ነው። ዱባይ ናት። ዱባይ ነች። ዱባይ ዘንበኝ። ዱባይ ነች የሆነ ሀገር ነኝ ብላለች። የሆነ ጊዜ ያው እንትን ሳትል እራቅ ነው ምንድን ነው ገላ ነኝ የሆነ አይ የለም ኔ አንኩ ችግሮሽ ይሆናል። ላይኖራትም እኮ ማለት ነው። አንድ ነገር ልጠይቅሽ። ልጅቷ አሁን አበደርሽ። የሰው ልጅ ይበደራል። ተጠይቃለች፣ በስነ ስርዓት በጓደኛ ቃታለች። ጓደኛ ማነው የሚቀርባት? ከዚህ በፊት እኮ ተነሳሚራ ታረቂ፣ አልታረቅም ነው ያለችው ልጅቷ። እነዚ ጋ እንኳን እኮ አትስማማም። እኔ እኮ ምራት ማታ ስትፎስት ግራ ገብቶኝ ነበረ። ጠየቃችው ስባል ብሎክ ነው የምታደረገዋል። ብሎክ ነው የምታደረግ ስጠይቅያት እኮ ዱባይ ነች አሉ። አውቃ ነው ማለት ነው። ዱባይ ነች። አንቺ ማይኪንግ የምትባይ ዶንቆሮ ማለት ነው። አንቺም ደግሞ ሰልትሆነሽ እኮ እኔ ኮነነሽ ብር ተበድረሽ የራስሽን ጉድ ለምረስ ህመማን ትናገሪያል እሷስ ለእናቷ ልጅቷን ፎሎ አድርጉልኝ፣ በመድኃኒዓለም ተው፣ ግን በትልቅ

በአንደኛው ትልቁ እየውልሽ ገላኔ ማለት ነው ስሟ አንድ አይነት ሆኖ ስሟ አንድ አይነት ሆኖ አንደኛው በጣም ትልቅ እንትን ነው ያለው። ከዛ እናቴ ይህቺ ልጅ እኮ በሌላ ሲቆርጥ ደግሞ አምጦ ስትባል፣ እናቴ ይህቺ ልጅ እኮ በዛኛው አካውንት አይሚ የምትሳደብ ነች፣ ስለዚህ ተዋት፣ ባለጌ ነች ስትል ሌላውን አካውንት አየሁት። በዛ ቀን ያየሁት ሌላኛውን አይመጣልኝም፣ አካውንቱ ግን ሲያስገባት፣ አታውራ። ለምን አታውራ? ራሷ ነች በጣም መተከበሪ ነሽ፣ በጨረቃ ፋሚሊ በጣም መተከበሪ ነሽ። አንቺም ማለት ነው። አንቺም የወሰሹን ሁለት ሺ የዱባይ ድራ መልሽ። አንቺም እንደዚህ ነው ምትመልሽ? ኔ ትጻፉ ሌላ መልሽ ቄኔ አትጻፊ። አንቺ ደግሞ ብር ተበድረሽ የአንቺ ደግሞ ከፋ። እኔ ተጽፈ ኖ ኖ ኖ ኖ ኖ የሰው ልጅ በቲክቶክ ተዋውቆ አምኖ እስካበደ በእምነቱ ደግሞ መመለስ ግድ ያስፈልጋል።

አልሰማሽም? አሁን ቲዝም የሚታወራ ልጅቷ ማለት ነው። ምክንያቱም እች ልጅ መጀመር ማለት የብሩኬና የሀሚ ደጋፊ ነበረችው። ያኔ እነ ብሩኬ ሁሌ መቶ ሺ ሲገባ ያካበረው ጊዜ የሚያዛ ላይ ነው። ከዚህ ከጨረቃ ፋሚሊ የወጣች ይች ልጅ ማለት ነው። አሁን አንቺ ማታ ከፍታ ይቻ ያለው ብዙ ጊዜ ድሮ እነሱን ትፖስት ነበረ ዩቱብ ላይ የሚ ኢንስታግራም እነሱ ነበሩ። እቺ ልጅ ግን እኮ ከጨረቃ ፋሚሊ እኮ ወጥታለች። ማታ ግን ላይብ ላይ ገብቶ ነበረ ለአራት ነው ለሶስት ነው። አሁንም አንደኛው ከጨረቃ ፋሚሊ ጋር ያለችው አሁን እሷ ቤት ገብታ እያወሩ የነበሩት በሌላ ቋንቋ ማለት ነው። የእነሱን ቋንቋ ደግሞ እኔ አልችልም። እና ብቻ ሃይሚላ ከሀይሚ ጋር የሚያገናኛት ነገር እኮ የላትም። እሷ እኮ ከጎትታለች ማለት ነው ከጨረቃ ፋሚሊ

ከዛም ቡርኪ ሲመጣ ግማሹን እንዴት መጣ? ምናምሮት ሲጣሉ እቺ ልጅ ደግሞ በዛ ሳለት ትታ ትወጣለች። እንትና አካበሩት ሁለት መቶ ሺህ ይሁን አካበሩት ጠርቶ ማለት ነው። ከዛ ቀን የለም ብላ መጀመሪያ ጊዜ ዩቱብ ለሼር የምታደርጉ ደግሞ እ ይሄው በአጭሩ ዝሮ ሳምርዬ አሁን ወደ አንድ ጎን ሂድ ያለች ነው። ሌላ እንትን የለው ልጅ ነ ሲምኝማ እኔ እኮ ስለማቃ ምክንያቱም ይሄ እኔ አላቅም፣ ግን ሊነግርሽ እኮ ነው እና እቺ ልጅ መጀመሪያ ጊዜ እነሱ ነበረ ከዛ እንዳታረጉኝ ልክል ብታረጉኝ ምንም አታመጡም።

ዳባይ አንቻ ለየኔ ቆንጆ ቆይኔ ገብቶ እኔ ገብቶ እሱን እሱን እንኳን ልጅ ታስመልስ። ግን የልጆቹ ሀይሜ ላይ እንደዛ ያለች እንደዛ ያለች ብላችሁ ባታወሩ ደስ ነኛል። ምክንያቱም ሀይሜ ላይ እንደዛ ያለች እኮ አዲስ አይደለም። ተምርዬ አዲስ አይደለም፣ እናውቃታለን። ኖርማል ነው። ገባች? ግን አሁን ትዚ ያለችሁት መልስ ነው እንጂ እኮ አንድ በኩል ደጋፊ በሆነዋና አና ሀይሜ ላይ ብዙ ነገር እንደምታደርግ ማንም አይጠፋውም። አሁን ቀደም ያደረገችውም ማንም አይጠፋውም። ራስህን ጠብቅ ያለችም ማንም አይራሳም። ገባሽ

ግን እዚህ ቶክቶክ ውስጥ ያላችሁ ሙስሊም ማለት እውነት ለመናገር አላ የሚፈራ ነው። ግን እንደ የምታረቁ አንድ ቁርአን ትለቃላችሁ፣ አንድ መዝሙር ትለቃላችሁ። እች ልጅ አሁን የምታወራው ልጅቷ በአንድ አካውንት ብሩኬ ያለው አጋት አለ እኮ፣ በአንዱ ደግሞ ቤተክርስቲያን ላይ ነው የምታገለግለው። ግን ለምንድን ነው ይሄን ስራ የምትሰሩት? እኮ አሁን

የማንም ደጋፊ ትሁን የማንም አይሚን እዚህ ጋር ይወክላትም ስትል ነው። ሁለታችሁም የልጆቹን ብር መልስ። ሁለታችሁም ተባላችሁ፣ ራሳችሁ ያባሰ አንዱ ተበድረሽ ቅኔ ትጽፍ ያለሽ ኖ አያዋጣም። አሽሙር መጽሐፍ አያዋጣሽም። ጀምረሽ መልሽ። አትሳቂ ወይ አሁን እኮ በዚህ ሰዓት እምነት ጠፋ ማለት ነው። የሰው ልጅ ማመን በጣም ከባድ ነው። አሁን ከዚህ በኋላ ነው በቃ